በፊት ለጸጉር የነበረ ብር አወጣው። አሁን ደግሞ ለፊቴ ለምን መሰራችሁ? ፊቴ አይዶን ነው። ኢትዮጵያ ሄጄ ከመጣሁ በኋላ ፊቴ ተበላሽቶ፣ እንደዚህ አልነበረ። ሜካፕ አልቀባም፣ ዶቄት አላስነካም። ፊቴ ኖርማል። አንዳንዴ ቡናና ማር እቀባለሁ። እንቁላል ከዛዎች ተቀብቻ አላቅም። እና ፊቴ እዩት እንዴት እንደሆነ ማለት ነው። አሁን ፋርማሲ ሄጄ የሆነ ገዝቻለሁ። አሳያችኋለሁ እስኪ ለውጡን አየዋለሁ እና ፊቴ የተበላሽቶብኛል ጋይስ ፊቴ የሴት ልጅ ውበቷ ፊቷ ፀጉሯ ሳይሆን ፊቷ ነው ጋይስ እና እንግዲህ ፋርማሲ ሂጄ እንደ ገዝቼ መጥቻለው አሪፍ ነው ብላ ሰተኛለች እንግዲህ ብሬን ፎጭ አድርጌ ይህንን ሳሙና ተጠቀሚው ብላ ሰተኛለች ፋርማሲዋ ፊቴን አይታ ሶ እና ይህንን ክሬም ሰተኛለች ይጠቀመዋለው ወይኔ ብሬ ትላላቸው እና ምንድን ነው? አየሩ ነው ውሃው ነው ምን እንደሆነ ባላቅም፣ ፊቴ እንደዚህ ሆኖብኛል ጋይስ። አላሳዝንም? አንድ ልጅ እንኳን ሳልወልድ ፊቴ ሊበላሽ ነው።